በእምድብር ሀገረ ስብከት የሶስት ካህናት ሀያ አምስተኛ ዓመት ዓመት የክህነት አገልግሎት ተከበረ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በእምድብር ካቴድራል የሶስት ካህናት ማለትም የክቡር አባ ሰብለ ምሱራ፣ የክቡር አባ ተስፋዬ ባረጋ እና የክቡር አባ ምስራቅ ጥዩ ሀያ አምስተኛ ዓመት የክህነት አገልግሎት በምስካና መስዋዕተ ቅዳሴ ተከብሯል። የዕለቱን ቃለ እግዚአብሔር ያስተማሩት ክቡር አባ ምስራቅ የካህን ሕይወት መስቀልን የሚያሸክም ሕይወት ነው በፍቅርና በደስታ የሚያገለግሉበት ህይወት ነው ብለዋል። በዕለቱም ተገኝተው ቡራኬያቸውን ለካህናቱ የሰጡት ብፁዕ አቡነ ሉቃስ የክህነት አገልግሎት ትልቅ ጥሪ እንደሆነ ተናግረው ባለፉት ሀያ አምስት ዓመታት በእግዚአብሔር ቸርነትና በቤተ ክርስቲያን ጸሎት እዚህ ይደርሳቸዋል። ካሁን በኋላም በበለጠ ትጋት በበለጠ ቅድስናና ጸጋ እግዚአብሔርን እንድታገለግሉ አድራላለው ብለዋል። ቤተ ክርስቲያንም ከጎናቸው ሆና በጸሎት እንደምታግዛቸው ተናግረዋል። በመጨረሻም ከ ከነዚህ ካህናት ጋር ክህነትን ተቀብለው የነበሩት ክቡር አባ አብርሃም ሀጎስ በወጣትነት ዕድሜያቸው መስቀል ተሸክመው እግዚአብሔር የዚህ ምድር ድካም ይበቃውታል ብሎ ወደ ሰማይ ወስዷቸዋልና በዚህ ዕለት ሶስቱ ካህናት ሀያ አምስተኛ ዓመታቸውን ሲያከብሩ፣ እርሳቸውንም በጸሎታቸው አስታውሰዋል። መረጃው የእምድብር ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።